በሰማያ ሰማያት በጽዮን ተራራ የሆንከው ገናና ቅዱስ አምላካችን፣ ይህ ነው ልመናችን፦ ኢትዮጵያን ጎብኛት፣ ተመልከታት፣ በቃል ኪዳን አስባት፣ ኢትዮጵያን ጎብኛት። ዕብራውያን ምዕራፍ 13 ከቁጥር 1 እስከ 2፣ የወንድማማች መዋደድ ይኑር። እንግዶችን መቀበል አትርሱ፤ በዚህ አንዳንዶች መላእክትን በእንግድነት ተቀብለዋልና። በዚህ ቃል ላይ በመመርኮዝ ይሁን አይሁን አላውቅም። ነገር ግን አንድ ነገር አውቃለሁ ሀገራችን ኢትዮጵያ በእንግዳ ተቀባይነቷ የተመሰገነችና የተደነቀች ሀገር ናት። ብዙ ርዕሰ ብሔሮች፣ የፖለቲካ ሰዎች፣ ታላላቅ የሃይማኖት መሪዎችን ያስተናገደችና አሁንም በማስተናገድ ላይ የምትገኝ ሀገር ናት። የሀገር መሪዎች ሀገራችንን ሊጎበኙ ሲመጡ በቦሌ በአስመራ መንገድ መንገድና በቤተ መንግስቱ በኩል በሚያልፈው መንገድ የየሀገሮች በህብረ ቀለማት ያሸበረቁ ሰንደቅ ዓላማዎች በመንገዶቹ ዳር ሲያውለበልቡ ለአዲስ አበባ ከተማ ልዩ ውበትና ግርማ ይሰጧታል። በንጉሥ ኃይለ ሥላሴ ዘመን እንደ የዴንማርክ የኢራን ነገስታቶች የሰረገላ አቀባበል ተደርጎላቸው ግርማ በተሞላው ሁኔታ ለአቀባበል የወጣውን ህዝብ ሰላምታ እየሰጡ ወደ ቤተ መንግስት ሲገሰግሱ እንግዶቹና ህዝባችን ፊት ላይ የሚታየው ይታይ የነበረው ደስታና ፈገግታ የማይረሳ ነው። ዛሬ አብረን የምናያቸው እንግዳ በብዙ የዓለም አደባባዮች ላይ እየተገኙ የክርስቶስን ወንጌል ፍቅርና ርኅራሄ በተሞላበት መንፈስ ቀለል ባለና ባልተወሳሰበ የአነጋገር ዘዴና ሰው ሁሉ ሊረዳው በሚችል ቋንቋ በመስበክ የታወቁት ወንጌላዊ ቢሊግራሃም ናቸው። በዛን ዘመን የኢትዮጵያ ህዝብ ቁጥር 20 ሚሊዮን ሲሆን መሪዋ ንጉስ ኃይለ ሥላሴ ነበሩ። ይህም ከንጉስ ሰለሞንና ከሳባ ንግስት ሲወርድ ሲዋረድ የመጣ መንግስት እንደሆነ ይነገራል። የኮፕቲክ ቤተ ክርስቲያን የነበረችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በሐዋርያ 8 ላይ በተጠቀሰው በፊልጶስ ከተመሰከረለት ኢትዮጵያዊው ጀንደረባ ጀምሮ የተያዘ እምነት እንደሆነ ትናገራለች። ንጉሱ በኢትዮጵያውያን ቀን ተቀንሮ ውስጥ ይሳተፉ ስለነበር ቡድናችን ምንም አይነት ስብሰባ ከመጥራቱ በፊት ፈቃድ ማግኘት ነበረበት። ሚሽኔሪዎቹና የፕሮቴስታንት ቤተ ክርስቲያናት ርቀው በገጠሩ አካባቢ የተወሰኑ እንደሆነ እናውቃለን። ለቤተ መንግስቱ የቀረቡና በከፍተኛ ስልጣን ላይ ከሚገኙ ባለስልጣናት ጋር የተቀራረቡ አልነበሩም። ከጉዟችን ከዓመት በፊት እንደ ኤሮፓ አቆጣጠር 1959 ዓመተ ምህረት ለንጉሱ መልእክት በኬብል በኢንዲያና ፖሊስ ጀማ ስብከት ላይ እያለው ላኩላቸው። ነገር ግን ይድረሳቸው አይድረሳቸው የምናውቅበት መንገድ አልነበረም። ከጥቂት ወራት በኋላ ቻርሊና ጄሪ ቀደም ብለው የቅድሚያ ዝግጅቱን ለማደራጀት አዲስ አበባን በጎበኙበት ጊዜ ሚሽነሪዎቹ ተአምር ካልተፈጠረ በቀር መንገዶች ሁሉ የተዘጉ እንደሆኑ ተስፋ በቆረጠ መንፈስ ነገሯቸው። ቻርሊና ጄሪ አዲስ አበባን ለቀው ከመውጣታቸው በፊት አንድ ኢትዮጵያዊ ፓስተር ድምፁን ከፍ አድርጎ ከብሉይ ኪዳን ከመጽሐፈ አስቴር ላይ በመጥቀስ የአሦርን ንጉሥ እንቅልፍ ነስቶ የአይሁድን ሕዝብ ከጥፋትና ከመደምሰስ ያዳነውን አምላክ በመጥቀስ እንዲህ ሲል ጸለየ። እግዚአብሔር ሆይ ንጉሡን በመንፈቀ ሌሊት ማንቃት ከቻልክ የተላከውን የግብዣ ወረቀት መልእክት ለግርማዊነት ሆ እንዲደርስ ማድረግ ትችላለህ ብሎ ጸለየ። በዚህን ጊዜ ቻርሊና ጄሪ ሻንጣቸውን አሽገው ጨርሰዋል። ሆቴሉን ለመሰናበት ሲወጡ አንድ ስካንዲናቪያዊ ሰው ወደ እነርሱ እየተራመደ መጣ። ጄሪንም በማስታወስ እቅፍ አድርጎ ሰላም አለው። ቶሪ ሞዝቮልድ ከጥቂት ዓመታት በፊት በኦስሎ በነበረው ስብሰባችን ላይ የኮሚቴ አባል ነበር። ችግራቸውን ካብራሩለት በኋላ እንዲህ አለ፣ ምናልባት በዚህ ሰዓት ወደዚህ መንግሥት የመጣሁት ለዚህ ጉዳይ ቢሆንስ? በማለት እርሱም ሌላ ጥቅስ ከመጽሐፈ አስቴር ላይ ጠቀሰላቸው። እዚያም በኢትዮጵያ የቢዝነስ ሀሳብ እንዳለው እና ከንጉስ ኃይለስላሴ ልጅ ጋር ከአልጋ ወራሽ ጋር የምሳ ግብዣ በዛኑ ቀን እንዳለው ነገራቸው። ከሶስት ቀናት በኋላ ጄሪና ቻርሊ ካይሮ እያሉ የኬብል መልእክት ደረሳቸው ጃንሆይ መፍቀዳቸውን እና ቀዳማዊ ኃይለስላሴ ስታዲየምን ለስብሰባ እንዲጠቀሙ እንደሚችሉ አረጋገጡ። በተጨማሪም ትምህርት ቤቶችን ሁሉና ወጣቶችን በሙሉ የራሳቸውን የልጅ ልጆች ሁሉ ሳይቀር ወደ ስብሰባው እንዲሄዱ ትዕዛዝ ለመስጠት እየተዘጋጁ እንደሆነ ገለጡ። በመጨረሻም አዲስ አበባ በደረስን ጊዜ ከፍተኛ ትኩሳት ነበረብኝ። ብሮሮይንም ይከረክረኝ ነበር። በመሆኑም በሰባተኛው ቀን አድቨንቲስት ይተዳደር ወደ ነበረው የከተማው ብቸኛ ሆስፒታል ተወሰድኩኝ። ትኩሳት የምለቀቀኝ እና እንደገና ለመስበክ ቻልኩ። በመጀመሪያው ስብሰባ አስር ሺህ የሚገመቱ ሰዎች ተገኝተው ከግማሽ በላይም ከስብሰባ በኋላ ለምክር ቆይተው ነበር። በአፍሪካ ጉዟችን ታላቅ ምላሽ ያገኘንበት ጉዞ ይህ በኢትዮጵያ ያደረግነው ጉዞ ነበር። ጃንሆይም በቤተ መንግስታቸው ተቀበሉኝ እኔ እንዳገኘሁት ከሆነ ይህ ስፍራ ለልበ ጥንቸሎች የሚሆን ስፍራ አይደለም። በቤተ መንግስቱ ሜዳ ላይ የተበተኑ ለማዳ አንበሶች ባሉበት ሁኔታ እየተራመድኩ እነዚህ አንበሶች አልታሰሩም ነበር። ቢያንስ በደንብ የተቀለቡ ናቸው ጎብኚውን አሜሪካዊ ለመቆርጠም እስከማይከችሉ ድረስ አንድ ጊዜ ቢሊ ግራሃም አንድ ጥያቄ ተጠይቀው ነበር። ዛሬ የዓለማችን ዋነኛ ችግር ምንድን ነው ተብለው ሲጠየቁ፣ ተር ቢሊ ግራሃም እንዲህ ብለው መለሱ። በዓለማችን ውስጥ ያለው ዋነኛ ችግር በመጀመሪያ ደረጃ ኃጢአት ነው፣ በሁለተኛ ደረጃ ደግሞ የዘር መከፋፈል ነው ብለው ተናገሩ። እነዚህ ችግሮች ደግሞ መፍትሄ የሚሆኑ በመስቀል ላይ የተሰቀለው ስለ እኛ ስለ በደላችንና ስለ ኃጢአታችን ስለ መተላለፋችን ዋጋ የከፈለው ጌታችን ኢየሱስ ክርስቶስ ነው ብለው ተናግረዋል። በሌላ ጊዜ ደግሞ ዶክተር ቢሊግራሃም ሌላ ጥያቄ ቀረበላቸው። እርስዎ የተማሩ ሰው ኖት፣ አንትሮፖሎጂ ያጠኑ ሰው ኖት በመጽሐፍ ቅዱስ ውስጥ አንዳንድ የማይገቡ ነገሮች አሉ። መጽሐፍ ቅዱስ በሙሉ እውነት እንደሆነ ያምናሉ። ለምሳሌ ያህል ዮናስ በአሳ ነባሪ ሆድ ውስጥ ሶስት ቀንና ሶስት ሌሊት አደረ ይላል። ይሄንን ቃል እንዴት ይመለከቱታል? ብለው ለተጠየቁት ጥያቄ መልስ ሰጡ። የሆይ አንተን ያስገረመና ያስደነቀ ዮናስ በአሳ ነባሪ ውስጥ ሶስት ቀንና ሶስት ሌሊት ማደሩ ነው። መጽሐፍ ቅዱስ ግን በዮናስ ሆድ ውስጥ አሳ ነባሪው ሶስት ቀንና ሶስት ሌሊት አደረ ብለኝ እቀበላለሁ። እግዚአብሔር ቃል የተናገረውን እግዚአብሔር ቃል የሚናገረውን ነገር ሁሉ አምናለሁ ብለው መለሱ። ዶክተር ቢሊግራሃም የነፍሳት ፍቅርና ሸክም ያላቸው ደከመኝ ሰለቸኝ ሳይሉ በብዙ ዓለማት ውስጥ እየዞሩ የክርስቶስ ኢየሱስን ወንጌል ያወጁ ሰው ናቸው። በተለይም ከሰበኳቸው ስብከቶች ብዛት የሰበኩት በዮሐንስ ምዕራፍ 3 ቁጥር 16 ላይ ባለው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ለእግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በሚለው ቃል ላይ ነው። እኔ ታላቅ የእግዚአብሔር ሰው በኑሯቸው እና በዘመናቸው ሁሉ ያለ ነቀፋ የተመላለሱ የተመላለሱ ያሉ ሰው ናቸው። በተለይም ገንዘብ እና ገንዘብ ነክ በሆነ ነገር ውስጥ እጃቸውን ያላስገቡ ስለሆኑ ብዙ ሰዎች በወደቁበት ኃጢአት አልወደቁም። በጣም ጠንቃቃ የሆኑ ሰው ናቸው። ሌሎችን ብዙ ሰዎችን አጠላልፎ በጣሉም ደግሞ በዝሙት ነገር ውስጥም ያልተገኙ ሰው ናቸው። ብዙ ጥንቃቄ እንደሚያደርጉና ጥንቃቄ መደረግ ያለበት ጉዳይ እንደሆነ ይናገራሉ። መጽሐፍ ቅዱስ ውስጥ እንደምናስታውሰው ታላላቅ የሆኑ የእግዚአብሔር ሰዎች እንደነ ሳምሶን አይነቶቹ የተለያየ አይነት ሁኔታ ተጠላልፈው እንደወደቁ የእግዚአብሔር ቃል ያስተምረናል። የተጻፈው ሁሉ ለትምህርታችን ተጽፏልና ጥንቃቄ ማድረግ ይኖርበት እዚህም እንዲህ አይነቱን መመሪያ በመከተል በዘመናቸው ሁሉ ከሚስታቸው ጋር በታማኝነት እየኖሩ ሚስታቸው እስክትለያቸው ድረስ በታማኝነት እየኖሩ ታላቅ የእግዚአብሔር ሰው ናቸው። ዶክተር ቢሊግራሃም ሀገራችን ከጎበኙ በኋላ ሌሎችም ታላላቅ የወንጌል ልብና ሸክም ያላቸው ሰዎች ምድራችንን ጎብኝተዋል። ጀርመናዊው ሬናልድ ቦንኬ ሀገራችን መጥቶ እንዳገለገሉ ብዙ ሰዎችም በምልክታቸው እንደተጻኑ ብዙዎችም ደግሞ ወደ ክርስቶስ መንግስት እንደፈለሱ ይነገራል። መጨረሻም አንድ ዶክተር ቢሊግራሃም ከተናገሩት ነገር ልብን የነካኝን ነገር በመናገር እደመድማለሁ። አንድ ጊዜ አንድ ጠያቂ እንደተለመደው አንድ ጥያቄ ይጠይቃቸዋል። በዓለም አቀፍ ደረጃ ብዙ ሰዎችን ወደ ክርስቶስ በመምራት የታወቁ ሰው በመሆኑ ምን ይሰማውታል ብሎ ለጠየቃቸው ጥያቄ እንዲህ አይነቱን ጥያቄ ለእኔ ሳይሆን ወንድሜን ጅሚስ ዋገርትን ጠይቀው አሉ። ምን አይነት ትህትና ነው! እግጥም ጂሚስ ዋገርት የተኛ ነፍሳት ፍቅር የነበረውና እግዚአብሔርም ማይትሊ በታላቅ ኃይል የተጠቀመበት ብዙ ሰዎችን ወደ ክርስቶስ የመራ ታላቅ የእግዚአብሔር ሰው እንደሆነ ይነገርለታል። ዶክተር ቢሊግራሃም ከኔ ይልቅ እሱ ጠይቁት አሉ። ራሳቸውን ዝቅ በማድረግ ሌላውን ወንድማቸውን አስቀድመው ተናገሩ። እንዴት አይነት ትህትና ነው! ከኚህ ሰው የምንማረው ብዙ ነገር አለ። ስለዚህም በ1960 ዓመተ ምህረት ያላቸውን ጸጋ ሀገራችን በመምጣት አካፍለናል። በክርስቲያናዊ ወንድምነት ክብር ሁሉ ለእግዚአብሔር ይሆን። አሜን። ኢትዮጵያን ጎብኛት።

እናስቀምጣለን ሁሉንም በፊት አምላክ በጎነት፣ ብዙ ቸርነት፣ ሰላም፣ ብልጽግና፣ መለኮት ባርኮት፣ በብዙ ረድኤት ኢትዮጵያን ጎብኛት፣ ተመልከታት፣ በቃል ኪዳን አስባ